የትግራይ ክልል ጊዜያዊ ርዕሰ መስተዳደር ጌታቸው ረዳ በክልሉ ሕጋዊ ባልሆነ አካሄድ መፈንቅለ መንግስት እየተካሄደ ነው ሲሉ ዛሬ በሰጡት መግለጫ አስታውቀዋል። አንድ ሰዓት በተሻገረና በመንግስት መገናኛ ብዙኃን የቀጥታ ስርጭት ሽፋን የተሰጠው የጌታቸው ረዳ መግለጫ በስፍራው በተገኙ ጋዜጠኞች በቀረበ ጥያቄ የታጀበ ሆኖም ታይቷል። ጌታቸው ረዳ በመግለጫቸው አንጃ የሚል ቃል ሲጠቀሙ የተደመጡ ሲሆን ሲሆን ይህ ተቀጽላም ለቀድሞ አጋራቸው ደብረ ጽዮን ገብረ ሚካኤል የተሰጠ ሆኗል። በክልሉ ከቁጥጥር ውጭ የሆነ አካሄድ እየተስተዋለ መሆኑን ያነሱት ፕሬዝዳንቱ የፌዴራል መንግስቱ ስርዓት ማስያዝ ይጠበቅበታል ብለዋል። የጠቅላይ ሚኒስትር ዐብይን መንግስት ጣልቃ ገብነት ጠይቃችኋል ወይ የሚል ጥያቄ ቀረበላቸው። ጌታቸው ረዳ ይፋዊ ጥያቄ ባናቀርብም ይህን የማድረግ ኃላፊነት ግን ፌዴራል መንግስቱ አለበት ሲሉ ተደምጠዋል። ጠመንጃ ሲሉ የጠሩት ቡድንም ስልጣንን በኃይል የግሉ ለማድረግ ያለረፍት እየሰራ ይገኛል ብለዋል። ፌዴራል መንግስት ጣልቃ እንዲገባ ያቀረብነው ፎርማል ጥያቄ የለም። በሁለት ምክንያት የኢንተርም አድሚኒስትሬሽኑ በፌዴራል መንግስትና በህወሀት መካከል በተደረገ የፕሪቶሪያ ስምምነት መሰረት የተቋቋመ መንግስት ነው። የፌዴራል መንግስት የራሱ በራሱ ተሳትፎ በራሱ ፈቃድ የተቋቋመ መንግስት አደጋ ላይ በሚወድቅበት ጊዜ አደጋውን የመቀልበስ ግዴታ ይኖርበታል። ሰው ሌሎች ክልሎች የክልል አቀም የሚባለውን ሁሉም አይነት ኢንስትሩመንት ተጠቅመው አንድ ነገር መቆጣጠር አቅቶኛል በሚሉበት ሰዓት ምክር ቤት ጠርተው የፌደራል መንግስትን ጣልቃ እንዲገባ ይጠይቃሉ። አሁን ባለንበት የትግራይ ሁኔታ በእንደዚህ አይነት መልኩ ተሰብስቦ ጥያቄ ሊያቀርብ የሚችል ምክር ቤትም የለም። ያ ማለት የፌዴራል መንግስቱ ላይ ያደረጋቸው የሚገባ ስራዎችን በሚመለከት ሪማይንደር ያስፈልገዋል ማለት አይደለም። በአሁኑ ሰዓት በፕሪቶሪያ ስምምነት መሰረት በብዙ የትግራይ አካባቢዎች የፌዴራል ኃይል እስከ ቅርብ ጊዜ ድረስ ነበረ። ከቅርብ ጊዜ ወዲህ የለም። አትሊስት ጊዜያዊ መንግስት ባስተዳድሩ በሚያቋጥራቸው አካባቢዎች ላይ የፌዴራል መንግስቱ ሰራዊት የነበረባቸው አካባቢዎች ከቅርብ ጊዜ ብሎ ወጥቷል። ሶ እነዚህ በመሆናቸው ምክንያት ይሄ ነገር በመፈጠሩ ምክንያት የተፈጠሩ ችግሮች ይኖራሉ። በአሁኑ ሰዓት ትግራይ እየተፈጠረ ያለው ክራይሲስ አንድ የህግ ተቀባይነት ያጣ የህወሀት አንድ አንጃ ጉባኤ አድርጌያለሁ ስላለ ደጋፊዎች የሚላቸውን ከፍተኛ መኮንኖች የተወሰኑ ከፍተኛ መኮንኖችን በመያዝ እየሰራቸው ያሉ ስራዎች ናቸው። ይሄንን ስርዓት ማስያዝ በሚደረግ እንቅስቃሴ ውስጥ ጊዜያዊ አስተዳደሩ ውስጡ ያለውን አቅም ለመጠቀም የሚያስችለው እድል ነው እየተነፈገ የመጣው። በዚህ ሰዓት የፌዴራል መንግስቱ ይሄንን ለማረም አግባብነት ያላቸውን እርምጃዎች መውሰድ አለበት ስንል ጦር አዝምቶ ጦርነት ይቀስቅስ እያልን አይደለም። በነገራችን ላይ አሁን እያደረግን ያለውን እንቅስቃሴ ወደ ጦርነት የሚያንዣብብን ሂደት ለማስቀረት የሚያስችል ሁሉም አይነት እርምጃዎች መውሰድ አለበት ብለን እናምናለን፣ ፌደራል መንግስት። እኔ ለጊዜያዊ አስተዳደሩ ዋናው ራስ ምታቴ በአንድ የሚበላ መልኩ ትግራይ ውስጥ ሌላ ጦርነት ተከፍቶ ህዝባችን ወደ መከራ የሚገባበት ሁኔታ ማስቀረት እንጂ ኑ እንግጠም ብለህ መሟገት አይደለም፣ ግን እንግጠም እያለ እየፎከር ያለ ሀይልን አደብ ለማስገዛት ፌደራል መንግስቱ መግለጫ መስጠትም፣ ሌሎች ከዛ በመለስ ከዛ በላይ መሄድ ያለባቸው እንቅስቃሴዎች ካሉ የእኔ ግብዣ ያስፈልጋል የሚል እምነት አለኝ። ምክንያቱም የጊዜው ያስተዳደር የፌደራል መንግስቱ ውሳኔ አካል ነው። በተለይም የአገልግሎት መስጫና የአስተዳደር ተቋማትን ማህተም መቀማት ዋነኛው ስራ አድርጎታልም ብለዋል በመግለጫቸው። የትግራይ ህዝብንም ለኤርትራ አሳልፎ የመስጠት ሂደት ይታያል ያሉት የጊዜያዊ አስተዳደሩ ፕሬዝዳንት በእነ ደብረ ጽዮን ቡድን በኩል ከፕሬዝዳንት ኢሳያስ አፈወርቂ ጋር አብሮ የመስራት እንቅስቃሴ ይታያል ሲሉም ተደምጠዋል። ስልጣን ለእኔ ብቻ ነው የሚገባው የሚል የግርግርና ትርምስ ቡድን በትግራይ አለ ያሉት ጌታቸው ረዳ በቃ ልንለው ይገባል ብለዋል። ትግራይ ውስጥ በሚፈጠር ትርምስ እናተርፋለን የሚሉ ወገኖች አሉ ያሉት የክልሉ ጊዜያዊ አስተዳደር የኤርትራ መንግስት አንዱ እንደሆነ አውቃለሁ ሲሉ ተደምጠዋል። ከፕሪቶሪያው ስምምነት ወዲህ የኤርትራ መንግስት ከፌዴራል መንግስቱ ጋር ኩርፊያ ውስጥ ገብቷል በሚል ያነሱት ጌታቸው፣ ይህ የሆነውም ሻዕቢያ ሲሉ የጠሩት የኤርትራ መንግስት ትግራይን ከካርታ የመሰረስ ተልዕኮ በመክሸፉ ነው ብለዋል። በትግራይ ያለውና እርሳቸውን እየተጻረረ ያለው ቡድንም ሁሉንም አጋጣሚዎች በመጠቀም ስልጣንን ብቻ ማማተር ይስተዋላል ያሉት ፕሬዝዳንቱ፣ የፌዴራሉ መንግስት እስከ መገልበጥ የደረሰ ሙከራም ከማድረግ ወደኋላ የሚሉ አይደሉም በማለት ገልጸዋል። ትግራይን የጦርነት ቀጠና ለማድረግ የሚደረገው እንቅስቃሴ ከጊዜ ወደ ጊዜም እየሰፋ ይገኛል ብለዋል። አቶ ጌታቸው ረዳ ጉባኤ አድርግ ያለው በሚል ጋቢ ለመሆን የሚሞክረው የህወሓት ቡድን ተቀባይነትን ለማግኘት አላስፈላጊ ተግባራትን እያደረገ ነው ብለዋል። በጋዜጣዊ መግለጫቸው ላይ ከትግራይ ሸሽተዋል ስለተባሉበት ጉዳይ ላይ ምላሽ የሰጡት አቶ ጌታቸው ከትግራይ የምሸሽበት ምንም ምክንያት የለም፣ እዚህ የተገኘሁት በክልሉ ሁኔታዎች ላይ ንግግር ለማድረግ ነው ሲሉ አስታውቀዋል። ከሰሞኑ በደብረ ጽዮን ገብረ ሚካኤል የሚመራው ቡድን በክልሉ የተለያዩ ከተሞችን በኃይል እየተቆ ቆጣጠረ እና በቢሮዎች ውስጥ የራሱን ሰዎች በማስገባት ስራ መጀመሩ እየተገለጸ ቆይቷል ጌታቸው ረዳ ይህን መግለጫ እየሰጡ ባሉበት ወቅት ከመቀሌ በወጡ መረጃዎች መሰረት ሁለት ከንቲባዎች የተሾሙላት መቀሌ ከተማ በደብረ ጽዮን የሚመራው ቡድን የሾመው ከንቲባ ስራውን መጀመሩን ይፋ አድርጓል ከዚህ ጋር ተያይዞም አቶ ጌታቸው ከንቲባ እንዳሻን እንሾማለን ፕሬዚዳንት አንቀበልም የሚል ለያዥ ለገናሽ ያስቸገረ ሁኔታ ታ ገጥሞናል ብለዋል። የፌዴራል መንግስቱ የእኛን ፍቃድ ሳይጠይቅ ጣልቃ መግባት ይጠበቅበታል ያሉት ፕሬዝዳንቱ መግለጫ ከመስጠት ጀምሮ ያሉ እርምጃዎችን መውሰድ የግድ ይለዋል ሲሉ ተደምጠዋል። መጮህና ማጫጫህ በእኛ ነበር የሚያምረው ያሉት ጌታቸው ረዳ አሁን ልብ ገዝተን ሰላም ለትግራይ ህዝብ ልንሰጥ ይገባል ብለዋል። ህጋዊ የሆነና ራሱን የቻለ መንግስት ሳንመሰረት ሁለት አመት አስቆጥረናል ያሉት ጌታቸው ትግራይ የወደ መሰረተ ልማቶቿ ሳይመለሱ ለዳግም ጦርነት መነሳሳት የለብንም ሲሉ አሳስበዋል። የትግራይ ወቅታዊ ሁኔታ አሳሳቢ ደረጃ ላይ መድረሱ ስጋትን ፈጥሯል። በሁለቱም ወገኖች ፈጣን የሆኑ መግለጫዎች እየወጡ ሲሆን ነገሩን አባብሰውታል። እየተወሰዱ ባሉ እርምጃዎችም የ104.4 የመቀሌ ኤፍኤም ሬዲዮ ጣቢያ በዶክተር ደብረ ጽዮን ገብረ ሚካኤል በሚመራው ህወሀት በተመደቡ የመቀሌ ከተማ አመራሮች አባላት ቁጥጥር ስር መዋሉ ተሰምቷል። አመራሮቹ በሰራዊት ታጅበው ሬዲዮ ጣቢያውን እንደተቆጣጠሩት ተነግሯል። ምናልባትም በቀጣይ ደግሞ የድምጸ ወያኔና ትግራይ ቴሌቪዥን ሚዲያዎችን ሊያዙ እንደሚችሉ እየተነገረ ይገኛል። መገናኛ ብዙሀኑ ዛሬ ከአዲስ አበባ የተሰጠውን የጊዜያዊ አስተዳደሩን ፕሬዝዳንት አቶ ጌታቸው ረዳን መግለጫ እስካሁን አላስተላለፉም። መቀመጫቸውን በአዲስ አበባ ያደረጉ ኤምባሲዎችም ጉዳዩን አስመልክተው መግለጫ አውጥተዋል። የፌዴራል መንግስት በመገናኛ ብዙሃኑ በኩል መግለጫ በቀጥታ እንዲተላለፍ ከማድረግ ባለፈ ምንም አይነት ምላሽ አልሰጠም።